ከኢትዮጵያ ውጭ በየመን፣ በሰዑዲ አረቢያም ሄዱ። የሀጅ ቡሽራ ታሪክ የሌለበት ቦታ የለም በደረሱበትላ አሁን እዚህ ሸ መሐመድ ሶፊ ሸ መሐመድ ሶፊ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ወርጣይ ከወርጣዬ ሊዘይሯቸው እዚህ መጡ። ሶላት ሀጅ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አላነካው ብሏል። እዚህም እሳቸው ያን ወሬም ስለሚሰሙ ቡና ይዘው ልክ ሶላ ቆሞ ሀጂ ሙሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ። በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላም። እሳት አልነካውም ማለት ምንድን ነው ይሄ? ቡና እኔ ጋር ይዘው ሰግድሃል፣ እንዲ ያሉዋቸው። አሁ እናንተ ጋር ሩጬ እንዳያመልጠኝ ሶላቱ ብዬ ቁሜ ነው አሏቸው። በላይ ይሄማ እኛ ጋር ከቆሙ ሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ ጀሀነም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ፣ ዝም ብሎ ጣሉት በቀለ። የአላህ ነገር ሆኖ ደግሞ እዚሁ በቀለ፣ እንግዲህ የሸኾቹ ሚስጥር ሆኖ ደግሞ ያም ተለቅሞ ደግሞ አሁንም ቢቆላ እሳት አላበስለው አለ። ብዙ ተአምራቶችን ለሸሪዓ እንግዲህ ለዲን አልኢስላም በሀጅ ቡሽራ ልክ ኢትዮጵያ ላይ እየደከመ የለም። እነዚሁ ደፋር ሰዎች ምን ይላሉ? እኛን ያየ ሰው ጀነት ገባ ይላሉ። እኛን ምን ያደረጋል? እኛን ያየ ሰው ጀነት ገባ። ይሄን በፋና ቴሌቪዥን ነው የተለቀቀው። ምን ብያችኋለሁ? አይደለም፣ ዛሬ መቼም ቢሆን ሰው ላይ መዋሸት አይቻልም። ማንም ላይ አንዋሽ፣ ግን እነሱ ሰርተው የተገኙትን ክህደት ደግሞ እያየን ዝም ብለን አናልፈም። ይኸው ስሙት፣ ከኢትዮጵያ ውጭ በየመን፣ በሰዑዲ አረቢያ የሚሄዱ የሀጅ ሙሽራ ታሪክ የሌለበት ቦታ የለም፣ በደረሱበት ሁላ። አሁን እዚህ ሸመድ ሶፊ የሚባሉ ከወረባቦ ሊዘይሯቸው፣ ከአምባሰር ወርጣይ፣ ከወርጣይ ሊዘይሯቸው እዚህ መጡ። ሼህ አህመድ ሶፍይ የሚባሉ ሰውዬ ይሄንን ሼህ ሊዘይሯቸው መጡ። ሰምታችኋል? እዚህ ድረስ ዚያራ ማለት ምን ማለት ነው? ጉብኝታር፣ ሰላምታ። እንቀጠል። ሶላት ሀጂ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካውሏል። ምን እያለ እንደሆነ ይግባችሁ። ሀጂ ሰይድ ቡሽራን ተከትሎ ሰላት የሰገደ ሰው እሳት አይነካውም መባልን ሰምተው ሱዳን አገርም ምን ያደረጉ ነበር ስጋ በአንድ ኪስ ቡና በአንድ ኪስ ይይዙና አብረዋቸው ከሰገዱ በኋላ ቴስት ለማድረግ ለመሞከር ስጋውን ያወጡና እሳት ላይ ቡናውን ያወጡና እሳት ላይ ሲያደርጉት አይበስልም ነበር ጭራሽ አይቃጠልም ነበር። ስለዚህ የዱኒያ እሳት ካላቃጠለው የአኼራ አያቃጥለውም ሊሉ ነው። ለምን በቡናና በእሳት ይሞክሩታል? ለምን በራሳቸው አይሞክሩትም? ወለቅለቅ አርገው ልብሳቸውን ጀሃነብ ቡናና እሳት ነው የሚገባው ወይስ አንተ ነው የምትገባው? እኛንን አይደል መንገባው። መሞከር እኮ የቂን ካላቸው ልብሳቸውን ወለቅለቅ አድርገው በእሳት ቁጭ ብለው መጠበስ ያ ነበራል። ክህደት ነው አይደለም። ክህደት ነው አይደለም። ክህደት ነው በዚህ ያመነ ሰው የጀነት ነው የእሳት የእሳት። እንቀጥል አላለቀ እዚህም እሳቸው ያን ወሬብ ስለሚሰሙ ቡና ይዘው ልክ ሶላ ቆሞ ሀጂ ሲደርሱባቸው ሮጠው እሳቸው ጋር ቆመ። በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላ መሳት አልነካውም ማለት ምን ማለት እንደፈለገ ገብቷቸዋል። ይዞ ሰገደ በኪሱ ከዛ በኋላ ጀባ አላቸው። ልክ እነዚህ ጫት ቃሚዎች ቀንበጥ ጀባ ቀሃ ጀባ ይሉ የለ ቀንበጥ ማለት ጫት ነው። ቀሃ ማለት ቡና ማለት ነው። ጫትም ቡናም ጀባ ብለናል ብለው ጎንበስ ብለው ዱዓ ይቀበሉ የለም መረቁና ቁላዋ ነው። እስቲ ሞክረው ነው እንግዲህ። ከዛ በእሳት ቢባል ቢባል ቡናው እምቢ ያለ ቅጥፈት እኮ። ከዛ ምን አሉ፣ ስሙ ይሄ ቡና እኔ ጋር ይዘኸው ሰግደህ አይደል? እንዲያለዋቸው እኔ ጋር ይዘኸው ሰግደህ ነበር እንደ ይህም ቡና እናንተ ጋር ውጭ፣ እንዳያመልጠኝ ያመልጠኝ ሰላቱ ብዬ ቆሜ ነው አሏቸው። ሰላቱ እንዳያመልጠኝ ከእናንተ ጋር ቆሜ ሰግጄ ነው። አይ ይሄማ እኛ ጋር ከቆምክ እሳት አይነካውም። እኛ ጋር የቆመ ቀርቶ እኛን ያየ ጃህንም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ አይደለም። እኛ ጋር የቆመ እኛን ያየ እሳት አይነካውም አሉ። አላለቀም፣ ክህደት እኮ አያልቅ፣ ክህደት አያልቅም። አትግባበት እንጂ ስማ፣ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ። ዝም ብሎ ጣለው አሉት በቀለ። የአላህ ነገር ሆኖ ደግሞ እዚሁ በቀለ። እንግዲህ የሸዎቹ ሚስጥር ሆኖ ደግሞ ያም ተለቅሞ ደግሞ አሁንም ቢቆላ እሳቱ አላበስለዋል። ብዙ ተአምራቶችን ለሸሪዓ እንግዲህ ለዲን እስላም በሀጅ ቡሽራ ልክ ኢትዮጵያ ላይ የልክም የለም። እሺ አሁን ከልብ እንነጋገር። ክህደቱ እንዳለ ሆኖ ክህደት መንደር ከሄድክ ግን አይታ ማታውቀውን ውሸት ሁሉ ይዋሸዋል። ይሄ የጅማ መስመር በእናንተ አልፎ የሚካሄደው ቡና የሚበቅልበት ነው አይደል? ቡና እንዴት ነው የሚበቀለው? እሺ እኔስ የከተማ ልጅ ነኝ አላቅም ልበል። ቡና የሚዘራው እኛ ቆልተን ምንጠጣው ነው ወይስ እዛው ቅርፊት ውስጥ ያለው ሁለት የያዘው የትኛው ነው ንገሩ። ቅርፊቱ ውስጥ ያለው አይደለ? እሱ ነው አይደል የሚዘራው። ቡና ከቅርፊቱ ከወጣ በኋላ ልዝራህ ብትለው ይበቅላል? ዋላሂ አበደን አይበቅል። ሲዋሹ ግን ውሸት ክህደት አይቆምም አይደለም። ምን ብሎ ይፎግራታል ለጋዜጠኛዋ። ከዛም በኋላ ደግሞ መሬት ላይ ደግሞ ተጣለና፣ ምን ተደረገ? ብቀል ተባለ፣ በቀለ። ከበቀለ በኋላ አሁንም ደግሞ በእሳት ቢሞከር፣ ስለዚህ ያው ምን ሆነ ማለት ነው። እሳቸውን ያየ እሳት አይነካው እሳቸው እሳቸው ጋር ደሞ አብሮ ኪሱ ውስጥ ቡና ይዘው የሰገደ እሳት አይነካው። ያም ቡና ደሞ ብትዘራው ምን አይነካው፣ እሳት አይነካው። ያም ቡና ቡና ቡና ቡና ቡና እያልክ እስከ ቂያማ ድረስ እየተከልክ ብቻ እሳት አይነካውም ነው ጨዋታው። ከዛስ ቡናውን ሂድና ንካው ሊሉ ነው። ወዴት እየመሩ ነው? ወደ እስልምና ወይስ ወደ ክህደት? ወደ ክህደት። ምን ይላሉ ደፋሮች? ይሄ ወሎ አካባቢ ነው። የወሎ እስልምና ይላሉ የምን የወሎ እስልምና እስልምናን ያለ ወሎ ማንሳት አይቻልም ኢትዮጵያ ውስጥ ይላሉ። ይሄ ፖለቲካ ነው፣ ይሄ ድንቁርና ነው። አይደለም የወሎ እስልምና የሳውዲ እስልምና የሚባል የለም። ነቢዩ የተወለዱት የት ነው? ሳውዲ አረብ። የሳውዲ እስልምና የሚባል የለም። ኢስላም በጎጥ እንድታስብ አይደለም ያደረገ ኢነዲና ዲና ዒንደላሂ አልኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻ ነው። ይሄን ሁሉ ክህደት ይዘው እስልምና ያለ ወሎ እኮ አይታሰብም ይላሉ። ወሎ ውስጥ ሁሉ ክህደት